ብዙ ወጣቶች ስላሉ ብዙ የሚዋጉ ስላሉ ብዙ ፈረሰኞች ስላሉ ታሸንፋል አይደለም እግዚአብሔር የሚለው እግዚአብሔር ምንድን የሚለው እኔ ከማን ጋር ነኝ ከአንተ ጋር ነኝ ሰላም ሰላም እንደምን ቆይታችኋል ውድ የዚህ ቻናል ተከታታዮች ዛሬም ደግሞ እነሆ ወደ እናንተ መጥቻለሁ እግዚአብሔር ቃሉን እየገለጠልን እየባረቀ ስለሆነ እጅግ እናመሰግነዋለን ዛሬም ደግሞ ጥናታችንን እንቀጥላለን እንግዲህ ከዚህ በፊት በለገብኩት ቪዲዮ የሰንበት ትምህርታችን በዚያፋር ተመልክተን ነበር ሁለተኛ ዕድሎች የኢያሱ መጽሐፍ በሚለው ርዕስ ውስጥ አጠቃላይ የሙሉ የሰንበት ትምህርትን ክፍል እየተመለከትን ነበር። ዛሬ ደግሞ እነሆ አንደኛው የሰንበት ትምህርት ይዤላቸው ለእናንተ ቀርቤያለሁ። አጠረ ባለ ደቂቃ ሙሉ ሀሳቡን ለመግለጽ ሞክራለሁ። የቀረውን ደግሞ እናንተ በቤታችሁ በማጥናት እንዲሁም ደግሞ በቤተክርስቲያን በመከታተል በደንብ መረዳት ትችላላችሁ። ከዛ ባለፈ ደግሞ ጥያቄ ሀሳብ፣ አስተያየት ካላችሁ ደግሞ በኮመንት በማስቀመጥ አብረን እንማማራለን። የዛሬውን ጥናታችን ከመጀመራችን በፊት ከኔጋ እንጸልያለን። እንጸልይ። እግዚአብሔር አምላካችን አባታችን ሆይ ስለዚህ ጊዜና ሰዓት እጅግ አርገን እናመሰግናለን። ጌታ ሆይ በእውነት እኔንም ስለረዳኝ የሚመለከቱትንም ሁሉ ስለረዳቸው እጅግ አርገን እናመሰግናለን። እነሆ ደግሞ ጌታዎች ስም ሰሜን እንጠራለን ቃል እንድትከፍትልን እግዚአብሔር አምላኮች በቃል ውስጥ ያለውን በረከት እንድናገኝ እንድትረዳን በኢየሱስ እንጸልያለን። ይህን የሚመለከቱ በየቤታቸው ያሉትን ሁሉ እግዚአብሔር አምላኮ እንድትባርካቸው በጌታ በኢየሱስ እንጸልያለን። ስም ይባረክ፣ በኢየሱስ ስም አሜን። እግዚአብሔር እጅ ጋር ገና እናመሰግነዋለን። ቀጥታ ወደ ጥናታችን እንገባለን። ዛሬ እንግዲህ ርዕሱ አንደኛ ትምህርት ነው። ርዕሱ ምንድ ነው? ለስኬት የሚያበቁ ግብዓቶች ይላል። ለስኬት የሚያበቁ ግብዓቶች እንግዲህ ጠቅለል ባለ ሀሳብ ለመናገር ያክል የዛሬው ሰንበት ትምህርት ወይም ደግሞ የአንደኛው ሰንበት ትምህርት ዋና የንግግር ርዕሱ ዋና የንግግር ርዕሱ ወይም ደግሞ ሊያስተብረን የፈለገው በኢያሱ ምዕራፍ አንድ ውስጥ ያለውን ሀሳብ ነው የምናገኘው ና እንግዲህ ከዚህ በፊት በመግቢያው ክፍል ተመልክተናል የእያሱን ምራፍ አንድ ላይ ስንመለከት እግዚአብሔር አምላክ ከሙሴ የነበረውን ስልጣን ወደ እያሱ ሲያስተላልፍ ወይም ደግሞ ሙሴ በመሞቱ ምክንያት ወደ እያሱ ስልጣን ሲሸጋገር እየተመለከት ነበር ዛሬም ደግሞ ተመሳሳይ የሆነ ሀሳብ እናገኛለን እንግዲህ የመግቢያው የሰንበት ትምህርታችን የመግቢያውን ክፍል ስንመለከት ስለ አዲስ ጅማሮና ስለ አዲስ ጉዞ ወይም ደግሞ ስለ አንድ ትልቅ የሆነ አዲስ ስለሆነ ተስፋ እንመለከታለን። ይህም ተስፋ ምንድን ነው? እንግዲህ ከዚህ በፊት ወይም ደግሞ በኢያሱ ዘመን ከነበረው ትውልድ በፊት ከግብፅ የወጡት እስራኤላውያን ምን ብሎ ነበር? በመንገድ ላይ ሬሳቸው ወድቆ ነበር። እግዚአብሔርን ባለማመናቸው ጠንቅ በመንገድ ላይ ተበትነው ቀርተው ነበር። ነገር ግን ይህ አዲሱ ትውልድ ወይም ደግሞ ሁለተኛው ትውልድ እግዚአብሔርን ተስፋ በማድረግ ወይም ደግሞ ወደ ከነዓን ያገባናል እያለ ተስፋ የሚያደርግ ብቻ ሳይሆን በእርግጥም ያቺን ከነዓን የሚወርስ ህዝቦች ወይም ደግሞ ትውልዶች እንደሆነ እንመለከታለን። ስለዚህ እያሱ ምንድን ነው የሚያደርገው? አስቀድሞ ሙሴ የጀመረውን ስራ የማስቀጠል ስራ የሚሰራ ሆኖ እናገኘዋለን። ስለዚህ የመጀመሪያው ክፍል ወይም ደግሞ መግቢያው ክፍል ይሄን ነው የሚያስተምረው እግዚአብሔር አምላክ ተስፋ ሰጥቷቸዋል። እግዚአብሔር አምላክ ወደ ከነዓን እንደሚገቡ ነግሯቸዋል። ይህ ተስፋ ግን በእርግጠኝነት ደግሞ የሚፈጸመው መቼ ነው? እነርሱ በእግዚአብሔር ላይ እምነታቸው ሲጨምር። እንደ አባቶቻቸው ካላመኑ በዛው ሊቀሩ ይችሉ ነበር። ነገር ግን በእግዚአብሔር ያላቸው እምነት እየጨመረ ሲሄድ ወይም ደግሞ እየዳበረ ሲሄድ ያችን ከነዓንን ማለት ይችላሉ፣ መውረስ የሚችሉ ሆነው እናገኛቸዋለን። እና ስለ አወራረሳቸው እንዲሁም ደግሞ ስለ ኢያሱ መጽሐፍ ጠቅለል ያለ ሀሳብ ነው በዛሬው የሰንበት ትምህርት የምንማረው አዲሱ ወይም አዲስ ሙሴ ይላል የእሁዱ ክፍል ነው አዲስ ሙሴ እንግዲህ ምንም እንኳ ሰንበት ትምህርታችን ሲጀምር ምንም እንኳ ሙሴ ሞቶ አዲሱ መሪ እያሱ ቢቀባ ነገር ግን ሁለቱን የሚያመሳስራቸው ብዙ ነገሮች አሉ ብሎ ሰንበት ትምህርታችን ይናገራል ሙሴ ሙቷል ነገር ግን ከዛ በኋላ ማን ተነስተዋል እያሱ ተነስቷል? ነገር ግን በሙሴ እና በእያሱ መካከል ብዙ የሚያመሳስላቸው ነገሮች አሉ። አንድ የሚያመሳስለው ትልቁ ነገር አዲሱ ሙሴ የተባለው እያሱ ሙሴ የጀመረውን ስራ ምን ማለት ነበር፣ አላማው መጨረስ ወይም ደግሞ መፈጸም ነበር። ትልቁ አላማው ሙሴ የጀመረውን ስራ ሙሴ ያመጣውን ሕዝብ ወደ ከናን ምን ማለት ማስገባት ነበር። ለዚህ ስለዚህ ምን ተባለ? አዲሱ ሙሴ ተባለ። ሰንበት ትምህርታችን ለዚህ ነው የወዱ ክፍል አዲስ ሙሴ ብሎ የገለጸው። ምክንያቱም አዲስ የሆነ መሪ ማንነቱ ወይም ደግሞ ባህሪው ወይም ደግሞ ተልእኮ እና ስራው ተመሳሳይ ሆኖ ነገር ግን አዲስ የሆነ ሆኖ እናገኘዋለን። የሚገርማችሁ በዘዳግም 18 ከቁጥር 15 ጀምሮ ስንመለከት ሙሴ የተናገረው ቃል አለው ወይም ደግሞ የእግዚአብሔር ቃል በሙሴ ሆኖ ሲናገር፣ ከወንድሞቻችሁ መካከል እንደ አንተ ያለ ነቢይ አስነሳላቸዋለሁ ብሎ እግዚአብሔር ተናግሮ ነበር ሙሴ ደግሞ እንደኔ ያለ ነቢይ ከወንድሞቻችሁ ያስነሳላችኋል ብሎ ተናግሮ ነበር። ነገር ግን ሰንበት ትምህርታችን ግልጽ አድርጎ እንደሚናገረው ምናልባት አንዳንዶች ሲያነቡት እንደ ሙሴ ያለ ነቢይ የሚባለው እያሱ አድርገው ምናልባት ሊስሉ ይችላሉ። ምናልባትም ደግሞ እኛም ልናስብ እንችላለን። ነገር ግን አንድ ማወቅ ያለብን ነገር በዘዳግም 18 የተጠቀሰው እንደኔ ያለ ወይም ደግሞ እንደ ሙሴ ያለ ነቢይ የተባለው እያሱ እንዳልሆነ ደግሞ ይሄን ቁልፍ የሆነ ነጥብ መረዳት አለብን። ለምን ምንም በሐዋርያት ሥራ እንደተገለጸው እነ እስጢፋኖስ እንደገለጹ፣ እነ ጴጥሮስ እንደገለጹ እንደ ሙሴ ያለው ነቢይ ማነው? ኢየሱስ ክርስቶስ ነው። ነገር ግን ኢያሱ ምንም እንኳ ከሙሴ ጋር ቢመሳሰልም በዘዳግም አስራ ስምንት የተቀመጠው እያሱን ወይም ሙሴን የሚመስለው ነብይ ግን እያሱ እንዳልሆነ ደግሞ ማወቅ አስፈላጊ ነገር ነው። ነገር ግን ሙሴና እያሱ ደግሞ ምን የሚላቸውን ባህሪያቶች አሉ፣ የሚያመሳስላቸው ባህሪያቶች አሉ። ይህን በደንብ ልንረዳ ያስፈልጋል። ሌላኛው ደግሞ ከእሑድ ክፍል ምንድነው የምንረዳው? እንግዲህ ምንም እንኳ እያሱ ምዕራፍ አንድ ላይ ሙሴ በህይወት የሌለ ቢሆነ ምንም እንኳ ቢሞትም ነገር ግን በእያሱ ምዕራፍ አንድ ብቻ አስራ ወይም ደግሞ በጣም ብዙ ጊዜ አስር ጊዜ በላይ ስሙ የተጠቀሰ ሰው ሆኖ እናገኘዋለን። ሙሴ አስር ጊዜ እንግዲህ ሰው አስር ጊዜ ነው ስሙ የተጠቀሰ። ነገር ግን የመጽሐፉ ስም ያለበት ደግሞ እያሱ ደግሞ አራት ጊዜ ነበር ስሙ የተጠቀሰ። ይህ ምንድነው የሚያመላክተው? እግዚአብሔር አምላክ በሙሴ የጀመረውን ስራ በማን መፈጸም ሳላ እንደሚፈልግ ያስተምረናል። እያሱ መጨረስ ወይም ደግሞ መፈጸም እንደሚፈልግ ያስተምረን ይሄ ክፍል። ይህም ብቻ አይደለም ደግሞ እያሱ ምዕራፍ አንድ ላይ ሙሴ የእግዚአብሔር አገልጋይ ተብሎ ሲጠራ፣ እያሱ ግን ምን ተብሎ ነበር የተጠራው? የሙሴ አገልጋይ ወይም ደግሞ የሙሴ ባህሪያ ተብሎ ነበር የተጠራው። ይሄ በጣም ትልቅና ቁልፍ የሆነ ነጥብ ስለሆነ ይሄን ያነሳው ሙሴ ስራውን ሲጨርስ የእግዚአብሔር አገልጋይ ተብሎ ሲጠራ እያሱ ደግሞ ማንተባለ ገና ስራውን ሲጀምር የእግዚአብሔር አገልጋይ ሳይሆን የሙሴ አገልጋይ ወይም ደግሞ የሙሴ ከሙሴ ጋር እየሰራ የነበረ የሙሴ አገልጋይ ተብሎ ሲጠቀስ እንመለከተዋለን። የሚገርማችሁ ግን እያሱ እድሜ ዘመኑ ሙሉ ለእግዚአብሔር ስለሰጠ፣ እድሜ ዘመኑ ሙሉ ለእግዚአብሔር ስላስረከበ ከቆይታ በኋላ እያሱ በሚሞትበት ሰዓት በኢያሱ ምዕራፍ 24 ላይ ተጠቅሶ እንደምናገኘው ኢያሱ ሊሞት ሲል የእግዚአብሔር ባሪያ ተብሎ ሲጠቀስ እንመለከታለን። በጣም የሚገርም ክፍል ነው። አስቀድሞ የማን ባሪያ ነበር ሲባል የነበረው የሙሴ ባሪያ ይባል ነበር። አሁን ግን መጨረሻ ላይ ስራውን በሙሉ ከሰራ በኋላ ማጠናቀቅ የሚገባውን ከሰራ በኋላ ካጠናቀቀ በኋላ በምድር ላይ የነበረውን ሩጫ ከጨረሰ በኋላ የማን አገልጋይ ተባለ? የእግዚአብሔር አገልጋይ ተብሎ ሲጠራ እንመለከታለን። ስለዚህ ከሙሴ አገልጋይ ከመባሉ የእግዚአብሔር አገልጋይ ወደ መባል ትልቅ ማዕረግን ያገኘ ኢያሱ ወልደ ነዌ እንደሆነ እንመለከታለን። ነገር ግን በኢያሱ መጽሐፍ ደግሞ ዋና የመጽሐፉ ዋና ዓላማ ማነው? እግዚአብሔር ራሱ ነው። በነገራችን ላይ በየትኛውም የመጽሐፍ ቅዱስ ክፍል ዋና ራስ ሆኖ የምናገኘው ማነው? ነው ራሱ ጌታችን ኢየሱስ ክርስቶስ ነው። በተመሳሳይ በኢያሱ የምናገኘው ዋና ወይም ደግሞ የመድብቱ ዋና ሀሳብ ማን ሆኖ እናገኘዋለን? ሙሴ ሳይሆን ኢያሱም ሳይሆን ራሱ ኢየሱስ ክርስቶስ ሆኖ እናገኘዋለን። መሻገር፣ መውረስ፣ መከፋፈል ማገልገል ይላል። የሰኞ ክፍል እንግዲህ የኢያሱን የመጀመሪያውን ምዕራፍ አሁንም ከምዕራፍ አንድ አልወጣንም። በነገራችን ላይ የኢያሱን የምዕራፍ አንድ ስንመለከት በእንደዚህ አራት ነገሮች የተዋቀረ ነው። እነዚህ ምንድን ናቸው? መሻገር መውረስ መከፋፈልና ማገልገል በሚል ተከፋፍሎ እናገኘዋለን። ይሄ ምን ማለት ነው? ከምዕራፍ 1 ከቁጥር 2 እስከ 9 ያለው ስንመለከት እግዚአብሔር አምላክ ምን ይላቸዋል? ትሻገራላችሁ ምንድነው የሚሻገሩት? የዮርዳኖስን ባህር ምን ትላላችሁ ትሻገራላችሁ ነው ይነግራቸዋል። ከተሻገራችሁ በኋላ ደግሞ ከቁጥር 10 እስከ ቁጥር 11 ትወርሳላችሁ የሚል መልክት ደግሞ ይሰጣቸዋል። ከናንም ምንትላላችሁ ትወርሳላችሁ። ከዛስ ከወረሳችሁ በኋላ ደግሞ ምድሪቱ ምንትላላችሁ ትከፋፈላላችሁ፣ በየነገሩ ትከፋፈላላችሁ ይላል። መጨረሻ ላይ ደግሞ ህግን ስለመታዘዝ ወይም ደግሞ እግዚአብሔርን ስለማገልገል ደግሞ ይናገራል። በእነዚህ አራት ሀሳቦች የተዋቀረ ነው ምዕራፍ አንድ ብቻ እንግዲህ ተመልከቱ፣ ምዕራፍ አንድ ብቻ በእነዚህ ሀሳቦች የተዋቀረ እግዚአብሔር መልእክቱ ምን እያለ ነው እያስተላለፈ የእግዚአብሔርን በምዕራፍ አንድ ብቻ ማግኘት እንችላለን። የሚያስደንቀው ነገር ደግሞ ይህ ብቻ አይደለም። ሙሉ የኢያሱ መጽሐፍ ከምዕራፍ አንድ እስከ ምዕራፍ 24 ድረስ ስንመለከተው ደግሞ አሁንም በተመሳሳይ በእነዚህ አራት ነገር ተከፋፈለ። ይህም ደግሞ ምንድን ነው? ከምዕራፍ አንድ እስከ ምዕራፍ አምስት ያለው መሻገርን የሚገልጽ ክፍል ሆኖ እናገኘዋለን። መሻገራቸውን የሚገልጽ እንግዲህ ምዕራፍ አንድ ላይ ምን ነበር ያለው? ትሻገራላችሁ ነበር ያለው። ከዛ በኋላ እግዚአብሔር የተናገረውን ቃል ስለማያጠጥ ከምዕራፍ አንድ እስከ ምዕራፍ አምስት ድረስ እስራኤላውያን ሲሻገሩ እንዴት እንደነበር የሚያስተምር ክፍል ሆኖ እናገኘዋለን። ከዛ በኋላ ከምዕራፍ አምስት እስከ ምዕራፍ አስራ ሁለት ደግሞ መውረስን ወይም ደግሞ እስራኤላውያን ምድሪቱን ሲወርሱ እንመለከታለን። ምዕራፍ አንድ ላይ ምን ብለን ነበር? ሁለተኛው ትወርሳላችሁ ነበር። በትክክልም ደግሞ ምን አሉ? ወረሱ። ሶስተኛው ደግሞ መከፋፈል ወይም ደግሞ ምድሪቱን ምን ትላላችሁ ትከፋፈላላችሁ ተብሎ ነበር። አሁን ምና አሉ። ከምዕራፍ 13 እስከ ምዕራፍ 21 ላይ ሄደን ስንመለከት ሲከፋፈሉ እንመለከታለን። በየነገዱ ሲከፋፈሉ እንመለከታለን። አራተኛው ደግሞ ማገልገል ወይም ደግሞ ከእያሱ ምዕራፍ 22 እስከ ምዕራፍ 24 ደግሞ ስለ ማገልገል ይናገራል። እንደውም የመጨረሻው ምዕራፍ ምንድነው? ምን ነበር የሚለው? እኔና ቤቴ ግን እግዚአብሔር እናመልካለን። የምታመልኩትን እናንተ መቼ? ምረጡ ዛሬ ምረጡ እያለ ስለ ማገልገል ያወራ ነበር ወይም ደግሞ ይናገር ነበር። እና እነዚህ መሻገር፣ መውረስ፣ መከፋፈልና ማገልገል የሚሉ እነዚህ አራት ነገሮች የምዕራፍ አንድ የምዕራፉ ወይም ደግሞ የእያሱ የመጽሐፉ ዋና ማዕከል ሆኖ እናገኘዋቸዋለን። ስለዚህ በዚህ መጽሐፍ ውስጥ እግዚአብሔር ለሕዝቡ ያደረገውን ታላቅ የሆነ ቸርነት መረዳትና ማስተዋል እንችላለን። የተስፋ ወራሾች ማክሰኞ ክፍል የተስፋ ወራሾች ነው። እዚህ ጋር እዚህ ክፍል ላይ እንግዲህ የምንመለከተው ምንድን ነው፣ እግዚአብሔር አምላክ በምዕራፍ አንድ ቁጥር ሁለት እና ቁጥር ሶስት ላይ አንድ የሚናገረው ቃል አለ። እንግዲህ ሰኞ ክፍል ላይ እየተመለከትን ነበር። ምን ትላላችሁ? ትሻገራላችሁ፣ እግዚአብሔር ትሻገራላችሁ ብሎ ነበር። ከዛ ትወርሳላችሁ ብሎ ነበር። ከዛ ምዕራፍ አንድ ቁጥር ሁለት እና ቁጥር ሶስት ላይ ምንድነው የሚናገረው? ልክ ቁጥር ሁለት ላይ ትወርሳላችሁ የሚል ቃል ተቀምጦ እናገኛለን። ቁጥር ሁለት ላይ ይህን ታየን በኋላ ቁጥር ሶስት ላይ ደግሞ አውርስ ወይም ደግሞ ወርሳችኋል ወይም ደግሞ ሰጥቻችኋለሁ የሚል ቃል ተቀምጦ እናገኛለን። እንግዲህ ተመልከቱ፣ ቁጥር ሁለት ላይ ምን ብለናል? ሰጥቻችኋለሁ ወይም ደግሞ እሰጣችኋለሁ የሚል ቃል እናገኛለን። ቁጥር ሶስት ላይ ደግሞ ሰጥቻለሁ ብሎ ይናገራል። እንግዲህ ተመልከቱ፣ አልተሰጡም? እያሱ ገና እያሱና የእስራኤል ሕዝብ ገና ከዮርዳኖስ ምንድን ናቸው ማዶ ናቸው። ገና አልወረሱ ምሪቱን አልረገጡ። ነገር ግን እግዚአብሔር ምን አለ? ትወርሳላችሁ። ትወርሳላችሁ ብቻ አይደለም ምሪቱን ለማሳጥቻለሁ ለእናንተ ሰጥቻቸኋል ብሎ ተናገር። እንግዲህ ተመልከቱ ገና በተስፋ ምን እያሉ ነው? እየወረሱ ነው። ገና በተስፋ አልወረሱትም፣ ግን የእነሱ አድርገው እንዲቀበሉ እግዚአብሔር እየነገራቸው ነበር። ስለ እምነት እንግዲህ በእብራውያን እንደተቀመጠው እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ብሎ ይናገራል። ተስፋ ስለምናደርገው ነገር ኢያሱ በዚህ ሰዓት እግዚአብሔር ምን አለ? አመነ። ስለዚህም ስላመነ ምን አደረገ? ወረሰ። ህዝቦች ምናሉ? ወረሱ። እንግዲህ ተመልከቱ ወርሳቸዋል ወይም ደግሞ ሰጥቻቸዋለሁ የሚለውን ቃል እነሱ በዛ ሰዓት ምን ብለዋል? አምነዋል። ለዚህ ነው የማክሰኞ ክፍል የተስፋ ወራሾች ብሎ የገለጸው። ኢየሱስ ክርስቶስ በአንድ ስፍራ ሲናገር በተለይ በማርቆስ ምዕራፍ 11 ቁጥር 24 ላይ ከለመናችሁ በኋላ ወይም ደግሞ ከጠየቃችሁ በኋላ የለመናችሁትን ነገር እንደተቀበላችሁት እመን ብሎ ይናገራል። የለመነውን ነገር እንደተቀበልን እንድናምን እግዚአብሔር ይፈልጋል። ለኢያሱም በተመሳሳይ መንገድ እግዚአብሔር ሰጥቻለሁ ብሎ ተናገረ። ሰጥቻለሁ ብሎ የተናገረውን ደግሞ እነሱ ምን ማለት አለባቸው? ማመን አለባቸው መቀበል አለባቸው ስለዚህ ሰጥቻለሁ የሚለውን ቃል ስንመለከት በትንቢት ወይም ደግሞ እግዚአብሔር ይህን ቃል ሲናገር ትንቢታዊ ፍጹም የሚባለውን ቃል እናገኛለን ትንቢት ነው ነገር ግን ምን ያለ የተፈጸመ በነገራችን ላይ እግዚአብሔር የተናገረው ቃል ትንቢት ሆኖ ራሱ ምን ያለ ነው የተፈጸመ ነው ለምን አለመፈጸም አይችልም ምክንያቱም እግዚአብሔር ምን ብሏል ተናግረዋልና ኢሳያስ ላይ እንደተቀመጠው እግዚአብሔር አምላክ ገና እዚህ ሆኖ የወደፊቱን ሚል ሚል ነው የሚናገር አምላክ ነው፣ የሚተነብይ አምላክ ነው። ስለዚህ እግዚአብሔር እንደዚህ አይነት ድንቅ የሆነ አምላክ ነው። ገና በተስፋ እስራኤላውያንን ምን የሚያስደርግ የሚያስወርስ እስራኤላውያን ደግሞ እንደወረሱ ሲያምኑ፣ እግዚአብሔር ምድሪቱን እንደሰጣቸው ሲያምኑ ያኔ ምን አሉ ሲወርሱ እንመለከታለን። እግዚአብሔርን እጅግ አድርገን እናመሰግነዋለን። ክብር ለእርሱ ይሁን። የሚገርማቸው ነገር ግን ምንም እንኳ የተስፋ ወራሾች ቢሆኑ እነርሱ ግን ይህን እምነት መያዝ የቻሉ ወይም ደግሞ እግዚአብሔር እንደሚያወራታቸው መተማመን የቻሉት ከምን የተነሳ ነው? እግዚአብሔር ከነርሱ ጋር እንደሚሆን ስለተረዱ ብቻ ነበር። የሚገርማችሁ ሙሴ ወደ ከነአን ወይም ደግሞ ጉዞ በሚያደርግበት ሰዓት ህዝቡን ይዞ በሚጓዝበት ሰዓት አንተ ከእኛ ጋር ካልወጣ እኛ በፍጹም ምን አንልም አንወጣም ብሎ ተናግሮ ነበር። ዘጸአት ምዕራፍ 33 የእስራኤላውያን ህልውና የእግዚአብሔር ሀልወት የእግዚአብሔር መገኘት ለነሱ የከናን መውረስና እና አለመውረስ ምንድ ነው ዋና መፈተኛ ወይም ደግሞ መስፈርቱ ነው። እግዚአብሔር ከነርሱ ጋር ከሆነ ብቻ ነው ይህ ተስፋ የሚፈጸሙ። ያቺ ሲጓጉላት የነበረው ለአብርሃም፣ ለያዕቆብ፣ ለይሳ የተነገረውን ተስፋ ማግኘት የሚችሉት እግዚአብሔር ከማን ጋር ከሆነ ብቻ ነው? ከእስራኤላውያን ጋር ከሆነ ብቻ ነው። በርታ በርታ ይላል። የረቡዕ ክፍል በርታ። እንግዲህ እዚህ ክፍል ላይ ደግሞ እግዚአብሔር አምላክ ለእያሱ የተናገረውን ቃል እንመለከታለን። እያሱ ትልቅ የሆነ ስራ ይጠብቀዋል። በጣም ትልቅ የሆነ ስራ ምክንያቱም ሙሴ ካቆመበት ምን ማለት አለበት? መቀጠል አለበት። ሙሴ የቆመበት ደረጃ አለ። ሙሴ አስረክቦት የሄደውን ይህን ህዝብ ይህን ያክል ሰራዊት ምን ማለት አለበት? ወደ ከናን ማድረስ አለበት። በጣም ብዙ የሚያስፈራ ነገር አለ። የእስራኤል ህዝብ እራሱ ያስፈራል። ማጉረመረማቸው ያስፈራል። በጣም ብዙ ነገሮቻቸው ያስፈራ። እግዚአብሔር አምላክ ግን ለኢያሱ ሲናገረው እንመለከታለን በርታ ሲለው እኔ ከአንተ ጋር ነኝ፣ በርታ አትፍራ ሲለ እንመለከታለን። እግዚአብሔር አምላክ ይላል ሰንበት ትምህርታችን፣ ይሄ ቁልፍ ቃል ነው። በነገራችን ላይ አሁን የምናገረው እግዚአብሔር አምላክ ለኢያሱ በርታ ወይም ደግሞ የማበረታቻ ቃል ሲሰጠው ስለ ጦርነት ዝግጅት አይደለም ነበር የሚያስተምር በዚህ በኩል አድርገን በዚህ በኩል ሂደ እንደዚህ ካደረግ ታሸንፋለህ የሚል ሀሳብ አልነበረም። እግዚአብሔር ለሙሴ ሰጠው ነበረው። እግዚአብሔር የሚናገረው ምንድነው? እኔ ከማን ጋር ነኝ? ከአንተ ጋር ነኝ። አትብራ፣ ጽና፣ አይዞህ እያለ ነበር ሲያበረቶኝ ነበር። ኃይል እየሰጠው ነበር። ስለ ጦርነት አይደለም፣ ስለ ሴፍ ብዛት አይደለም። ብዙ ወጣቶች ስላሉ፣ ብዙ የሚዋጉ ስላሉ፣ ብዙ ፈረሰኞች ስላሉ ታሸንፋለህ አይደለም እግዚአብሔር የሚለው። እግዚአብሔር ምንድነው የሚለው? እኔ ከማን ጋር ነኝ? ከአንተ ጋር ነኝ። በነገራችን ላይ እያሱ የገጠመው ከባድ ፈተና ነበር። ለምን በዛ አካባቢ ወይም ደግሞ ያሉትን እዛ አካባቢ ላይ ያሉትን እንደዛን የማይታለፉ ግንቦች ምን እያሉ ነበር እየተመለከተ ነበር። የእያሪኮ ግንብ የማይታለፍ በከናን ያሉ ሰዎች በጣም አደገኞች፣ ቁመታቸው ኔፍሌም ኔፍሌም የሚያካክሉ ረዣዥም ሰዎች የነበሩ ናቸው። ቀላላ አልነበሩ። በሰዓት ደግሞ ሌላ ሀያል የምትባሉ ግብፅ ራሱ ከናንን መቆጣጠር አልቻለችም ነበር። ከናን በጣም በጣም ከባድ ሀገር ነበረች። በጣም ከባድ የሆነች ግዛት ነበረች። በውስጣ የሚኖሩትን እጅግ ከባዶች ነበሩ። ለዚህ የሚያስፈራ ነገር ቢቀርብም እግዚአብሔር ግን ለሙሴ ለእያሱ ስለ ጦርነት አልነበር የሚያስተምረው፣ ስለ ጦርነት ስልት አያስተምረው። እኔ ከማን ጋር ነኝ? ከአንተ ጋር ነኝ ይል ነበር። እኔ ከአንተ ጋር ነኝ። ስለዚህ እስራኤላውያን ወይም ደግሞ እግዚአብሔር ለእስራኤላውያንም ሆነ ለኢያሱ በርታ የሚል ቃል ሲሰጠው ከምን አንጻር ነው? እኔ ከማን ጋር ነኝ? ከአንተ ጋር ነኝ። ስለዚህ ምን አትበር፣ አትፍራ ነበር። ስለዚህ እግዚአብሔር እኛንም ቢሆን በርቱ ሲለን ምንድን ነው? እኔ ከማን ጋር ነኝ? ከእናንተ ጋር ነኝ ከማለት የተነሳ እንደሆነ እንመለከታለን። እግዚአብሔር አምላክ ሂዱ ብሎ ለእኛ ወንጌል እንድንሰብ በማቴዎስ ምዕራፍ 28 ቁጥር 18 ላይ ሲልከት እስከ ዓለም ፍጻሜ ድረስ እኔ ከማን ጋር ነኝ? ከእናንተ ጋር ነኝ ብሎ ተናገረ። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። ስለዚህ ወደ አዛ ሁሉ እንበሉ ሂዱ፣ ወንጌልን ለዓለም ስበኩ። እነሆ እስከ ዓለም ፍጻሜ ድረስ እኔ ከማን ጋር ነኝ? ከእናንተ ጋር ነኝ። ዛሬም ቢሆን እግዚአብሔር ከእኛ ጋር አማኑኤል የሆነ ኢየሱስ ክርስቶስ ዛሬም ከማን ጋር ነው? ከእኛ ጋር ነው። ስለዚህ የእግዚአብሔር መገኘት የእግዚአብሔር ሀልዎት ነው ለእኛ ትልቁ ብርታታችን። ባለጸጋና ስኬታማ ይላል። የሐሙስ ክፍል ባለጸጋና ስኬታማ። የሚገርማችሁ የሐሙስ ክፍል ስኬት የሚባለውን ነገር በደንብ አድርጎ ይገልጽልኛል። ብዙ ጊዜ እኛ ስኬት የምንለው ነገር አለ፣ እንደ ዓለም ስኬት የምንለው ነገር አለ። ነጋዴ በንግዱ ስኬት ብሎ የሚገልጸው ነገር አለ፣ ተማሪ በትምህርቱ ስኬት ብሎ የሚገልጸው ነገር አለ። ሁሉም በያለበት ስኬት ብሎ የሚገልጹ ብዙ ነገሮች አሉ። ነገር ግን እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል ደግሞ ስኬት ምንድን ነው? ከመንፈሳዊ እይታ አንፃር ስኬት ምንድን ነው የሚለውን ደግሞ ይህ ክፍል ያስተምረናል። እንግዲህ እግዚአብሔር አምላክ ለኢያሱ አንድ ቃል ተናግሮት ነበር። ይከናወንልሃል፣ ይቃናልሃል ብሎ ተናግሮት ነበር። ይህም ደግሞ በዕብራይስጡ ጻላቅ እና ሳካል የሚል ቃል ሆኖ እናገኘዋለን። ይህም ደግሞ መበልጸግን ወይም ደግሞ ብልጽግናን የሚያመላክት ሆኖ እናገኘዋለን። ይሳካልናል የሚለውን እግዚአብሔር ይከናወንልናል ይቃናልናል ሲል ብልጽግናንም ጭምር የሚያካትት እንደሆነ እንመለከታለን። ነገር ግን አንድ ነገር ደግሞ ማስተዋል ያለብን ከመጽሐፍ ቅዱስ አንፃር ስኬት የሚለውን ቃል ከብልጽግና ወይም ደግሞ ከሀብት ክምችት ጋር የሚያያዝ እንዳልሆነ ደግሞ መመልከት እንችላለን። ይህም ደግሞ የምናስተውለው እንዴት ነው? በመጽሐፍ ቅዱሳችን እግዚአብሔር አምላክ ተሳካላቸው የሚላቸው ወይም ደግሞ እግዚአብሔር ሲያደንቃቸው የነበሩ ሰዎች ከምኑ ጋር የሚሄዱ ነበሩ? ከሕጉ ጋር የሚሄዱ ሰዎችን እንደሆነ እንመለከታለን። መዝሙራዊ ሲናገር ምስጉን ነው በኃጢአተኞች ወንበር ያልተቀመጠ በዋዘኞች ወንበር ያልተቀመጠ እያለ ከተናገረ በኋላ በእግዚአብሔር ሕግ ምን ይለዋል? ደስ ይለዋል ብሎ ይናገራል። በአጭሩ የአሙስ ክፍል ስለ እግዚአብሔር ሕግ ጭምር ያስተምረናል። ሰው ስኬታማ ሊሆን የሚችለው በመንፈሳዊ የእግዚአብሔርን ሕግ ምን በማለት ነው? በመጠበቅ ነው። ምንም እንኳ ዛሬ የእግዚአብሔር ሕግ እንደተሻረ ቢቆጠርም ቢቆጠር እንደተረገጠ ቢቆጠርም፣ ነገር ግን በህግና በጸጋ መካከል ፍጹም የሆነ ምን አለ ግንኙነት አለ። ሰንበት ትምህርታችን እንደሚናገረው ብዙ ጊዜ ሰዎች የሚስቱት በጸጋና በህግ መካከል ስላለው ከላይ ከላይ የሆነ እውቀት ሲኖራቸው በጣም ሚስ አንደርስታንድንግ ይፈጠራል። ይህ ለምንድን ነው የሚፈጠረው? እግዚአብሔር አምላክ በህጉና በጸጋው መካከል ያላስቀመጠው ልዩነት ሰዎች እያስቀመጡ ስለመጡ ነው። ነገር ግን ሰው ባለጸጋ መሆን የሚችለው በመንፈሳዊ ህይወት፣ ሰው ስኬታማ መሆን የሚችለው በመንፈሳዊ ህይወት ከምን አንፃር ነው? የእግዚአብሔርን ህግ ሲጠብቅ እንደሆነ እንመለከታለን። ስለዚህ ህግና ጸጋ ተቃራኒ እንዳልሆኑ ደግሞ የሐሙሱ ክፍል ያስተምርናል። በአጠቃላይ በአጠቃላይ የዛሬው ሰንበት ትምህርት ርዕሱ ምን ነበር? ለስኬት የሚያበቁ ግብዓቶች ስለዚህ ለስኬት የሚያበቁ ግብዓቶች ከመሆኑ አንፃር ርዕሱ ለስኬት የሚያበቀው ዋናው ግብዓት ምንድን ነው? የሚለውን ሀሳብ ጠቅለን ያርገን መመልከት ይገባናል። ለስኬት የሚያበቀው ትልቁ ግብዓት በማን መታመን ነው? በእግዚአብሔር መታመን። በርታ፣ አይዞ፣ ጽና፣ አትፍራ፣ እኔ ከማን ጋር ነኝ? ከአንተ ጋር ነኝ ብሎ እግዚአብሔር ምናለ ተናገረ። ለእያሱ ለእያሱ ይህን ተናገረ። ይሄን ቃል ሲያምን ነው እያሱ ኃይል ያገኘው። ይሄን ቃል ሲቀበል ነው በእግዚአብሔር ሲያምን ነው ስኬት የሚባለው ነገር መቀዳጀት የቻለው። በጦርነት ሲሳካለት እንመለከታለን። በብዙ ነገር ሲሳካለት እንመለከታለን። እስራኤላውያን እግዚአብሔር ምድሪቱን ለእናንተ ሰጥቻለሁ ሲል በእምነት በመቀበላቸው ወዲያው እንደተሰጡ ሲቀበሉና ሲያምኑ ያኔ እነሱ ምን ማለት ጀመሩ? በእምነት ስኬትን ማግኘት ጀመሩ። ስለዚህ ለስኬት የሚያበቀው ዋናው ግብዓት ምንድነው? በእግዚአብሔር ላይ ያለን እምነት ነው። ስለዚህ ዛሬም ቢሆን አንድ ትልቅ ትምህርት እንማራለን። ለስኬት መብቃት የምንፈልግ ከሆነ የስኬት ትልቁ ግብዓት ምንድነው? በእግዚአብሔር ላይ ያለን ትልቅ የሆነ እምነት እንደሆነ የዛሬው የመጀመሪያው ሰንበት ትምህርት ያስተምረናል። እግዚአብሔር እጅግ አድርጌ እናመሰግነዋለን። እናንተን ደግሞ ስለተከታተላቸው እጅግ አድርጌ አመሰግናቸዋለሁ። ከዚህ ባለፈ ደግሞ ጥያቄ፣ ሀሳብ ካላችሁ በኮመንት ላይ የምታስቀምጡ በትህትና እጠይቃለሁ። የዛሬውን ጥናታችንን በጸሎት እንጨረሳለን። ሳምንት ደግሞ ሁለተኛውን ክፍል ይዤላችሁ እቀርባለሁ። እግዚአብሔር ይባርከን። እንጸልይ። እግዚአብሔር ሆይ እጅግ አርግ እናመሰግናለን። ቃልን ስለከፈትክልና ስለገለጥክልን እናመሰግናለን። ስለ ሁሉም ስም ይባረክ። የተናገርከንን ቃል ደግሞ በሕይወታችን መኖር እንድንችል እግዚአብሔር አምላክ ሆይ አንተ ከእኛ ጋር እንዳለ በመረዳት ለዘላለም በዚህ ቃል መጽላላትና መደሰት እንድንችል በኢየሱስ ስም ርዳ። ስለ ሁሉም ተባረክ። ይህን ያዳመጡ ሁሉ በየቤታቸው ያሉ በክርስቶስ ኢየሱስም አንተ ባርካቸው። ተባረክ። ለኢየሱስ ስም አሜን።